ሰላም ቤተሰብ በድጋሚ መጥቻለሁ። ዛሬ ደግሞ እቃ እየሰበሰብኩኝ ነው ወደ እዛ ወደ ሰጡን አክቹዋሊ፣ ቤት አይደለም የሚሰጡን ጊዜያዊ ሆቴል ነው። አንድ ክላስ ነች። እና እቃ እዛ መውሰድ ስለማይቻል ብዙ እቃ ያለኝን እቃ አብዛኛውን እቃ መጣል ነበረብኝ እና አብዛኛውን እቃዬን በተለይ የልጄ መቀመጫ ወንበር ምናምን እሱን ጣልኩትኝ እኪያቶ የማስቀምጥበት ቦታ ስለሌለኝ እና እቃ እያዘጋጀው ነው። ጀስት ሪሊ ዲፊካል በጣም ከባድ ነው። ልጄም ተጎዳችብኝ። በዚሁ አጋጣሚ ሮብ ነው የጀመርኩት በነገራችን ላይ እቃ መሰብሰብ። ግን የሴት ልጅ እቃ ትንሽ እቃ ነው። ምን እያለን ትንሽ እያለን በጣም ሳናውቀው እቃችን ይላል እና የልጄ የምቃ ማማዬ ከማንጋ ነው የምታወረው ብለን እንዴ ፈጣታኛለች። ያው ቤቱ ትርምስምስ ብሏል። እቃችን ገና እዛ ኮሊደር ላይ ምናምን ሙልት ብሏል እቃችን ማለት ነው። ስቱማች ስያይዳ እኛ ደግሞ እዛ መውሰድ የምንችለው አንድና አንድ ልብስና የልጄ አልጋ እሱ ብቻ ነው የሚፈቀደልን እና ሌላው መጣል ነው ያለብሽ ነው ያሉኝ። እና በሚያሳዝን ሁኔታ ቃይን ግማሹን ጣልኩኝ ስቲል አላለቀ። በጣም አሳዘነኝ፣ በጣም አሳዘነኝ። ቃ መጣል እና ሰብስክራይብ ሼር እያደረጋችሁ ላይክ አድርጉ ለኛ እባካችሁ። ሰብስክራይብ ሰብስክራይብ አድርጉ ላይክ አድርጉ። ጥያቄ ካላችሁ የምትጠይቁኝ ማነሽ የሚል አይነት ጥያቄ ካላችሁ ኮመንት ላይ ግለጹልኝ እና ጀስ ሰፖርት አስ ዊ እንቀጥላለን ስራችንን ልጄ ሳትነጫነጭብኝ። በእርግጥ በጣም ተጎርታብኛለች ልጄ። ይሄንን እንትን ቤት ማዘዋወር ከጀመርኩ ጀምሮ በጣም ተጎርታብኛለች። ሲቀጥል ደግሞ አሁን ያለንበት ሆቴል ስለሆነ ማብሰያም የለውም፣ የልብስ ማሽን ማጠቢያ የለውም። በጣም ጀስ ታፍ ነው እና አብረን እናያለን እንዴት እንደሚሆን፣ ቤት እስከምናገኝ ድረስ ላይክ እና ሰብስክራይብ እያደረጋችሁኝ በአገኘሁት አጋጣሚ እለቅላችኋለሁ። ብቻ ሰፖርታችሁ እንዲህ አመሰግናለሁ። እንቀጥል ወደ ስራችን።